ድርሳነ ዑራኤል ዘግንቦት በአካል ሶስት በአገዛዝ አንድ የሆነ ጥንት የሌለው መለኮታዊ ሰዓት በሚሆን በአብ ስም በአገዛዝ አንድ በሀሳብም ትክክል መለኮታዊ ሰዓት በሚሆን በወልድ ስም እንዲሁም በአገዛዙ ቀድሞ የነበረ ወደፊትም የሚኖር ጥንት የሌለው በአንድነቱ ያለመለየት የሚኖር መለኮታዊ ሰዓት በሆነ በመንፈስ ቅዱስ ስም እናምናለን። ለዘላለሙ በሰውና በመላእክት ዘንድ በአንድ አምላክነቱ ለሚሰገድ ለእርሱ በሕልውናውና በአገዛዙ አንድ በመሆኑ ለአገዛዙ መስገድ ለአምላክነቱ መታዘዝ ይገባል። በእውነት ለዘላለሙ ልመናውና በረከቱ ለዘላለሙ ከሁላችን ጋር ይሁንና በግንቦት 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ይህ ነው። ከ99 ነገደ መላእክት አንዱ ስለሚሆን ስለ ቅዱስ ዑራኤል በብዙ ትጋትና ህሊናን በመወሰን የቁስጥንጥንያው ኤጲስቆጶስ አባህርያቆስ የደረሰው ድርሳን ይህ ነው። እኔ አባህርያቆስ እግዚአብሔር የመላእክት ክብራቸውን እንዲገልጽልኝ በብህንሳ ገዳም አርባ ቀንና አርባ ሌሊት ጾምኩ። ጾሜን ከፈጸምኩ በኋላ የሚካኤልና የገብርኤል፣ የዑራኤልን የመላእክት አለቆችን ሁሉ የክብራቸውን ዜና ፈጣሪ ገለጸልኝ። ቁጥራቸው ሊነገር የማይቻል ስፍር ቁጥር የሌላቸው እልፍ ኃይላፋት መላእክት በየነገዳቸው እግዚአብሔርን በአማረ ዝማሬ እየዘመሩ ያመሰግኑታል። ክንፋቸው ስድስት፣ አይኖቻቸውን በሁለንተናቸው የመላ ሱራፌልና ኪሩቤል ቅዱስ ቅዱስ ቅዱስ እጹብ ድንቅ እጹብ ድንቅ እያሉ ይዘምራሉ፣ ያመሰግናሉ። ይህን ሁሉ ከሰማው በኋላ የእያንዳንዱን ሹመት ገለጸልኝ። የዑራኤልንም ሹመት ጥር 22 ቀን እንደሆነና ዳግም ለዘላለሙ ለባሮቹ የምህረትና ይቅርታ አማላጅ የሆናቸው ዘንድ ቃል ኪዳን የተቀበለበት ሐምሌ 21 ቀን መሆኑን ገለጠልኝ። እግዚአብሔርን የማያውቅ ጦረኛና ፈረሰኛ የሆነ የሚያስፈራ ኃይለኛ ጎበዝና ነፍሰ ገዳይ የሆነ ስሙ ጎልያድ የተባለ አንድ ኢሎፍላዊ ሰው ነበረ። እግዚአብሔርም ለእስራኤል ልጆች ጠላት ወይም ተቃራኒ ሲያደርገው በእርሱም ላይ በዘባነ ኪሩቤል ላይ የሚኖር በመፍራትና በመንቀጥቀጥ በሱራፌል አንደበት የሚመሰገን ምስጋና ገንዘቡ የሚሆን የእግዚአብሔር የመቅደሱ አገልጋይ የሆነውን መልአኩ ዑራኤልን የበቀል መልአክ አድርጎ አስነሳበት። ይህም ጎልያድ ከቶ ኃይሌን ልትቋቋም ትችላለህን? ይልቁንስ ለእኔ ተገዛ፣ ለአማልክቶቼም ስገድ ሲል ለእስራኤል ንጉስ ለብናሚያዊ ለቂስ ልጅ ለሳኦል መልክተኞችን ላከበት። ነገሬን አቃለህ አልቀበል ብትል ሀገር ሁሉ ይጠፋል፣ ሕዝብህም ከብርሃን ይታወራሉ፣ ጽዮንም በሐዘን ትጨልማለች በማለት ዛተበት። መልክተኞቹም ወደ ሳኦል ሄዱና የነገሩን ሁኔታ በማጋነን ነገሩት። ሳኦልም ለመልክተኞቹ እስከ ነገ ቆዩኝ፣ የሚሆነውን ሁሉ ነግራችኋለሁ አላቸው። ይህንም ካለ በኋላ ከፎቅ ላይ ወጣና አምላኬ፣ የእስራኤል አምላክ ሆይ ባሮችን ይቅርበላቸው እኔም በድይህ ከሆነ ነውር የሌለውን ንጹህ መስዋዕት የሚያቀርበውንና በትክክል የሚያስተዳድራቸውን ንጉሥ አንግስላቸው ሲል ወደ እግዚአብሔር ጸለየ። ኢሳያስ በፊት መንገድህን የሚጠርግ መልክተኛዬን እልካለሁ እንዳለ እንደዚሁ ህዝብህ እስራኤልና የህግ ማደሪያ የሆነች ጽዮንን ከጥፋት የሚያድን መልክተኛህን ላክ። አምላካችን ሆይ የነቢያትን ልጆችና ሌዋውያን ካህናትን ይቅር በላቸው፣ የተቸገሩትንም በኃይልህ እርዳቸው፣ አንተ መድኃኒትና ህይወት ነህና በማለት ጸሎቱን ፈጽሞ ወደ ጎልያድ መልክተኞች ተመልሶ መጣ በማግስቱም የጎልያድን መልክተኞች እንዲህ አላቸው እኔ በፈረስና በሰረገላ ኃይል የማሸንፈ አይደለም የእስራኤል አምላክ ትምክህትህን ወይም ትዕቢትህን ባየ መጠን ድል አደርጋሃለሁና በሉት አላቸው መልክተኞቹም ከንጉሱ ከሳውል የተነገራቸውን መልስ ተቀብለው ሄዱና ጎልያድ ለተባለው ለአርበኛው ንጉሳቸው ነገሩት ጎልያድም የንጉሱ የሳውልን መልእክት በሰማ ጊዜ በፈረሱና በሰረገላው በራስ ቁሩና በሰይፉ በቀስቱም ተመካ። እግዚአብሔርም ይህን በቆሻሻ ቦታ የተጣለ ንጉስ ነኝ ባይ በጠላቱ በጎልያድ ላይ ስለ ትምክህቱና ስለ ልቡ ተንኮል ተቆጣ። ዳግመኛም ጎልያድ ስለ ጦርነቱ ነገር አንተ የእስራኤል ንጉስ ስትሆን፣ እኔ የሎፍሌ ጎልማሳ ነኝ። በዚህም ሆነ በሰናወር ሁለታችን ጦርነት እንጋጠምና የተሸናነፍን እንደሆነ እስራኤል ይድናሉ ሲል መልእክተኞቹን ወደ ሳወል ላከ። የኢሎፍሊ ጦረኞች ኃይላቸው ከእስራኤል ጦረኞች ኃይል ይበልጣልና ያን ጊዜ ጎልያድ መልእክተኞቹን ጠንካሮችና ሯጭ የሆኑ ፈረሶች ይጫኑላችሁና በአስቸኳይ ከሳውል ዘንድ ደርሳችሁ ከጽዮን ተመለሱ አላቸው። የጎልያድ መልእክተኞችም ሄደው ለንጉሱ ለሳውል ነገሩት። የእስራኤልም ህዝብ ይህን በሰሙ ጊዜ ደነገጡ፣ ፈሩ። የይሁዳ አገሮችም ሁሉ በዙሪያዋና እስከ ኤዶምያስ ድረስ ያሉት ሁሉ ተሸበሩ። በዚያ ወራት የእሴይ ልጅ ዳዊት ወደ ንጉሱ ሳኦል ሄደና ወደ አውቲራዝማ ደርሶ በበገና እና በመሰንቆ ለእግዚአብሔር ምስጋና ቀረበ። ያን ጊዜ አውቲራዝማ ራዝማ እስራኤላዊ ሆይ እንደ ባሕታዊ እዚህ በበረሃ ውስጥ ምን አመጣ ሲል ጠየቀው። ዳዊትም ጌታ የሳኦል ነገር አስጨንቆኛል፣ ልጅ የሜልኮልን እሰጣለሁ ካለኝ በኋላ ልቡ እንደከዳኝና ክህደቱም እንደ ሰይጣን ክህደት ስለመሰለኝ ነው አለው። አውቲራዝማም የእስራኤልን ጠላት ጎልያድን ሄዶ እንዲዋጋው መልካም ምክርን ስለመከረው ዳዊትም ያን ጊዜ ከእግሩ በታች ወደቀና እግዚአብሔርን አመሰገነ። ከዚህ በኋላ አውቲራዝማ በዳዊት ላይ ጸሎት ጸለየና የእስራኤል ጠላት ጎልያድ በዳዊት እጅ ድል እንዲሆን ለእግዚአብሔር መስዋዕት አቀረበ። ያን ጊዜ ዳዊት ተነስቶ ወደ ቂስ ልጅ ወደ ሳኦል ተመለሰ። የሳኦል ልጆችም በዳዊት ተመልሶ መምጣት በጣም ደስ አላቸው። ሳኦልም ዳዊትን ጠራና ልጄ ዳዊት ሆይ፣ ስለ ጎልያድ ጦርነት ሳይሆን በእኔና በአንተ መካከል ባለው ጉዳይ ላይ ሁለታችን እንመካከርበት አለው። ዳዊትም ይህን ሰምቶ ልብሱን ከወገቡ ታጥቆ ወደ ሳኦል ቤት በገባ ጊዜ ሳኦልንም አዝኖና ደንግጦ በተሰበሰበው ሕዝብ መካከል ሲጨነቅ አገኘው። ዳዊትም ጌታዬ ሆይ፣ አንተ የእስራኤል ንጉሥ ስትሆን ምን ያስተክዝሃል ሲል ጠየቀው። ሳኦልም የጎልያድ ነገር ብዙ አስጨነቀኝ ሲል መለሰለት። ጌታዬ፣ እኔን ወደ እርሱ ላከኝ፣ እኔ ሄጄ ሕዝቡን አሳፍራቸዋለሁ፣ የኢሎፍሊንም ሰዎችና አህዛቦች አስጨንቃቸዋለሁ። እኔ ከእርሱ ፊት በወድቅ አንተ በኃይልህ አንሳኝ። የምሰጥህ ምርኮ ባይኖረኝ ግን ራሴን ለሞት አሳልፌ እሰጥልሃለሁ አለው። ከዚህ ቀድሞም በቃለ ሀብት የሚሰጠኝ አልሻም፣ እኔ ግን የምፈልገው ካልተገረዙት አህዛብ መቶ ምርኮኞችን የሚሰጠኝ ብቻ ነው ብልኛልና አለው። እነሆ ዛሬ በኃይልህና በትእዛዝህ ወደ ኢሎፍሊ ምድር በወርድ ልብሴ በኢሎፍሊያውያን ደም እስኪነክርና ተዋግቼም በድል አድራጊነት ከኢሎፍሌ ሰራዊት እጅ መንሻ እስክቀበል ድረስ በዚያ ልቤ ለመዋጋት ይፈቅዳል። ዳዊትም በሳውል ፊት ሶስት ጊዜ እጅ ነሳና ጌታዬ ኃይል ይከተለኝ ፈቃድ ፈቃደ በመሆኑ ራሴን ለሞት አሳልፌ ሰጥቻለሁ አለ። ከዚያም ዳዊት ሰይፉን ታጥቆ ጋሻውን አንግቦ ጠንካሮች ወይም ኃያላን የሆኑትን ሰራዊት ተከትሎ ሄደ በጽዮን የእግዚአብሔር ቃል የጥበብ መንፈስ እስኪገለጽ ድረስ ያን ጊዜ ዳዊት በእስራኤል ልጆች የጦር ሰፈር ውስጥ ሰይፉንና ጋሻውን መልሶ አስቀመጠ። ዳዊትም ከኤሎፍላዌው ጎልያድ ጋር ለመዋጋት ወደ ጦሩ ግንባር ሲሄድ የራሱ ጠባቂ የሆነ የእግዚአብሔር መልአክ ስሙ ዑራኤል የተባለ ከሰማይ ወረደ። ያን ጊዜም ዳዊት ልቡ ጸና፤ መልአኩ ፍርሃቱን ከላዩ ላይ አስወግዶለታልና ከወንዝ ውስጥ ሶስት ድንጋዮችን አንስቶ ከወንጭፉ ማወንጨፊያ ውስጥ አደረገና በእጁ ይዞ ጠላቱን ተጠባበቀው በግራ በቀኝ ጋሻ መከታ ሆኖ መላከ እግዚአብሔር ይጠብቀዋል። እርሱ ረዳት ለሌለው ረዳት ነውና ዳዊትም የጎልያድን ቁመት ከሰራዊቱ በላይ ሆኖ ባየው ጊዜ ጎልያድ እንደሆነ አውቆ በውንጭፉ ውስጥ ድንጋይ አነጣጠረና ወነጨፈ። ያን ጊዜ ጎልያድ ተመትቶ በእግዚአብሔር ኃይል ወደቀ። ድንጋይቱም በቀኙ በኩል ተስፈንጥራ ወጣችና ወደቀች። ከዚህ በኋላ ዳዊት ከጎልያድ ላይ ሰይፉን ማርኮ በገዛ ሰይፉ አንገቱን ቆረጠው። የኢሎፍሊ ሰዎችም ወደ ጽዮን ተራራ ስለሸሹ የእስራኤል ነቢያት ሁሉ በጣም ተደሰቱ ከዚህ በኋላ ዳዊት በድል አድራጊነት ሲመለስ ዘፋኞች ወይም መዘምራኖቹ በየመንገዱ ወይም በየአደባባዩ እየተዘዋወሩ እንዲዘፍኑና እንዲዘምሩ አደረገ ሳኦልም የጎልያድን መውደቅ በሰማ ጊዜ ፈጽሞ ደስ አለው የእስራኤል ልጆችም በኢየሩሳሌምና በይሁዳ ሀገሮች ሁሉ ዳዊትን በልባቸው ከፍ ከፍ አደረጉት አነገሱትም ሳኦልም ዳዊትን ከሀዘንና ከጥፋት ከጠላት እጅ ያዳንከኝ አንተ ነህ ሲል ፈጽሞ አመሰገነው። ከዚህ በኋላ ልጁ ሜልኮልን ከልጆቹ መካከል መርጦ ሰጠው፣ በሙሽራም ደንብ በሰርግ አጋባው። በዚህ ጊዜ ሳኦል ለዳዊት ወርቅና ብር ጌጣጌጡን ሽልማቱንም ሁሉ እንዲሰጡት ሹማምንቱን አዘዘ። የእግዚአብሔር መልአክ ቅዱስ ዑራኤል የዳዊት ራሱ ጠባቂ ስለሆነ ከክፉ ነገር ሁሉ ጠብቆ ጠላቱን አጥፍቶለታልና ለፈጣሪያችን ለዘላለሙ ምስጋና ይሁን፣ አሜን። ከቅስራ ወገን የሆነ የሚስቱም ስም ደሊላ የምትባል ኢሎፍላዊት የሆነች ስሙ ሶምሶን የሚባል አንድ እብራዊ ሰው ነበረ። እግዚአብሔር በሰናወር ሰዎች ክህደትና በደል በእፋሩሂምና በኢሎፍላውያን ጎልማሶች ልጆች ላይ ከፍ ከፍ አድርጎት ነበር። ይህ እግዚአብሔር ጠላቶቹ የሆኑ ኢሎፍላውያን በተሸነፉ በተሸነፉና በጦርነቱም የኤዶሚያስ ልጆች በተማረኩ ጊዜ የእስራኤል ጎበዛዝትም በጦር ሜዳ እንደተገደሉ የጽዮን ልጆችም ጓደኞቻቸውና ወንዶቻቸው ስለሞቱባቸው ጸጉራቸው እንደተላጩና ኢየሩሳሌምም ባሏ እንደሞተባት መበለት እንደሆነች ይህን ሁሉ ለሶምሶን ነገሩት። የእስራኤልን ነቢያት ጠራና ጽዮንን እስከመልሳት ድረስ ወደ እስራኤል አምላክ ጸልዩ አላቸው። ይህን ከተናገረ በኋላ ኃያላን ጦረኞቹን አስተባብሮ በኃይል ተነሳና ከሰራዊቱ ጋር ወደፊት እየገፋ ሄደ። የእግዚአብሔር መልአክም በኋላቸው ይከተላቸው ነበር። በብዙ ሺህ የሚቆጠሩ መላእክትም በየነገዳቸው ከነርሱ ጋር ነበሩ። ኢሎፍሊም በደረሱ ጊዜ የሰናኦርን ሀገር ከጠዋት እስከ ማታ ከበቧት። በዚያችም ሌሊት እግዚአብሔር በራእይ የተገለጸለትና በእኔ መን ለእኔ ተገዛ እኔ የእስራኤል አምላክ ነኝ፣ ረዳት የሌላቸውን የምረዳ፣ በግፍ ለተገደሉትም ደማቸውን የምመልስ፣ ጠላቴንም ከአፈር የምደባልቅ እኔ ነኝ አለው። ያን ጊዜ ከእንቅልፉ ነቃና በህልሙ ያየውን ሁሉ ለታላላቅ የሀገር ሽማግሌዎች ነገራቸው። በውኑ የእስራኤል ጀግኖች ከምብለቷ ልጅ ከሶምሶን ጋር ይህችን ሀገር ይገቡባት ዘንድ ይችሉ ይሆን በማለት እርስ በርሳቸው ተነጋገሩ። ዳሩ ግን እርሱ በትክክል ስልጣን የተሰጠው ነበር። ከዚህ በኋላ አስቀድመው ቀይ ወይም ጥቁር ይሆን ሳያውቁት ፍርሃትና መንቀጥቀጥ ያዛቸው። ጎልማሶቻቸው፣ ወንዶቻቸው ሚስቶቻቸውን እየጣሉ በቅድሚያ ሽሽታቸውን ቀጠሉ። ሚስቶቻቸውም ከወንዶች ልጆቻቸውና ከሴቶች ልጆቻቸው ጋር አለቁ። ሌሎቹ ልበ ሙሉና ጨካኞች ግን መጨረሻውን እስኪያዩ ድረስ ቆዩ። ከከተማቸው ወጥተው ባዩም ጊዜ የሰራዊቱ ብዛት ወዲያና ወዲህ እንደሚዘዋወር ደመና ሆነባቸው፣ መላእክት ከነርሱ ጋር ነበሩና እነዚህ የእስራኤል ልጆች ብዛታቸው እንደ ሳር ቅጠል በመሆኑ የጠላትን ምድር ሞሏት። እሊም የኢሎፍሊ ሕዝቦች ወደ ቤታቸው ተመልሰው ለየራሳቸው መቆጨት ወይም ማፏጨት ብቻ ሆነ፣ የሚናገሩትንም አጡ። ከዚህ በኋላ በነጋ ጊዜ ለአሞን ምድር ቅርብ የሆነች በኢሎፍሊ ዙሪያና በሰናወር ምድር ሽብርና ጩኸት ሆነ። ከእግዚአብሔር ዘንድ የተቀባ ሶምሶን ግን ከምናሴ ወገን የታወቁ ጦረኞችን ወስዶ እያንዳንዱ በየጦር ግንባር ወይም በየበሩ መዝጊያ ህንፃዋን መስለው በተጠንቀቅ እንዲቆሙ አደረገ። የእግዚአብሔር መልአክ ኃይለኞች ከሆኑት ከእስራኤል ልጆች ፍራቻ የተነሳ ጠላቶቻቸው ኢሎፍላውያንን እንደማይንቀሳቀስ በድን አደረጋቸው። ያችን ሀገር ያለምንም ችግር ገቡባት፣ የሚቃወማቸውም አልነበረም። እግዚአብሔርን የሚጠሉ የኢሎፍላውያን አምላክ ምክሩ ተሽሯልና፣ ሬሳቸውም እንደ ገልስባሬ ተከመረ። የእግዚአብሔር ምሕረቱ ብዙ እንደሆነ ማአቱም ብዙ በመሆኑ ከልቡ በቀልን አወጣ። በዚያች ዕለት የተገደሉ ሰዎች ቁጥር በትንሹ ሀያ ስምንት ሺህ ይሆናል። ይልቁንም የሞቱት ቁጥራቸው ወይም ብዛታቸው እንደ ሳር ወይም እንደ ክረምት ዝናብ ጠብታ ይሆናል ተብሎ ይገመታል። ከዚህ በኋላ የእግዚአብሔር መልአክ በመካከላቸው ቆመና፣ እናንተ የእስራኤል ማህበራን ሆይ እነሆ አምላክ በመልአኩ በዑራኤልና በቀባው በሶምሶን እጅ አዳናችሁ አላቸው። ይህንንም ተናግሮ ወደ ሰማይ አረገ። ያ ያረገው መላእክም የመላእክት ሰራዊት ሁሉ በየማዕረጋቸው ቆመው አገኛቸው። ሚካኤልና ገብርኤልም በአውደ ምህረቱ ግራና ቀኝ ቆመው በፍርሃትና በመንቀጥቀጥ ሱራፌልና ኪሩቤልም ያለ ማቋረጥ፣ ያለ ዝምታ ያመሰግኑታል። አሸናፊ እግዚአብሔር ቅዱስ ቅዱስ ቅዱስ ተብለ ትመሰገናለህ፣ ምስጋናህም በሰማይና በምድር የመላ ነው እያሉ ያመሰግናሉ። ዳግመኛም ለየራሳቸው ለአብ ለወልድ፣ ለመንፈስ ቅዱስ ምስጋና ይገባል ይላሉ። ሶስተኛም ጣዕም ባለው ልዩ በሆነ ዜማ ለአብ ምስጋና ይገባል ለወልድ ምስጋና ይገባል ለመንፈስ ቅዱስ ምስጋና ይገባል ይላሉ። በበሩ ላይ የጌትነቱን የመብረቅ ነጎድጓድ የሰየመ እግዚአብሔርን ቀንና ሌሊት ሁልጊዜ ለሰው ልጆችና ለእንስሳ ምህረት የለምኑታል ለዘላለሙ በእውነት። ከዚህ በኋላ እግዚአብሔር መልአኩ ዑራኤልን ባረከውና ለሶስትነቱና ለገዥነቱ በአንድነት ለሚሰገድለት መለኮታዊ የሚስጥር አዳራሽ የክብር አለቃ አድርጎ ሾመው። ዑራኤል ሆይ ክብርህ በመላይክት ሁሉ ዘንድ ይነገርልሃል በምድር ላይ ስምህ በተጠራበት ዝክር በተደረገበት ጸዋጋን፣ አጋንንት፣ እርኩሳ መናፍስት ሁሉ ከዚያ እንዳይቀርቡ ሰማይና ምድር እስኪያልፍ ድረስ ፈጽመ ታርቃቸዋለህ አለው። ጌታዬ ሆይ በጠላቶችና በጠላቶች ክፉዎች መሰሪያን በሆኑት ሰውን በሚያስቱ አጋንንት ላይ ስልጣን ስጠኝ ብሎ ዑራኤል ጌታን ለመነው። በብዙ በደልና በመረገም ለሰይጣን ከመገዛት ነፃ አወጣቸው ዘንድ ረዳት የሌላቸውንም ረዳት ሆናቸው ዘንድ ወደ ወገኖችህ ላከኝ አለ። አቤቱ ወገኖችህን ማራቸው፣ ይቅርም በላቸው የእጅህን ሥራ አታጥፋ። ጌታዬ ሆይ አንተ ይቅር ባይና መሐሪ ነህና። ጌታችንም የለመንከኝም ሁሉ አደርግልሃለሁ፣ እንደተናገርከውም ሁሉ ይሁንልህ አለው። ድሃም ሆነ ክፉ ሰው ለመታሰቢያ ከቀረበው ማዕድ የበላና በአንተ ስም በጽዋ ከተቀዳው ውኃ የጠጣ ዳግመኛ በመመጣበት ጊዜ መታወቂያ የሆነው ዘንድ በግንባሩ ላይ በወርቅ ቀለም የተጻፈ የመስቀል ምልክት ይሁንለት። ከእናቴ ከማርያም መታሰቢያ ጋር የአንተን መታሰቢያ እንዲሁም የነቢያትና የሐዋርያትን የጻድቃንና የሰማዕታትን መታሰቢያ ቢያደርግ እጅግ ደስ ያሰኛል። መላእክትም ይህን ቃል ሰምተው እርስ በራሳቸው ነቢዩ ዳዊት በምድር መካከል ለወገኖቹ መድኃኒትን አደረገ ብሎ እንደተናገረ ኖ እግዚአብሔር በሰው ልጆች ላይ ሁሉ መልካም መድኃኒትን አደረገ ተባባሉ። ዘካርያስም ይቅርባይ የእስራኤል አምላክ እግዚአብሔር ለወገኖቹ መድኃኒት ስላደረገ ይክበር ይመስገን እንዳለ ዳግመኛም ጌታችን ስሙ በስም የተሰየመ ሰው ኃጢያቱን ይቅር እለዋለሁ እናት አባቱም ኃጢአት እንዳልሰሩ ተቆጥረው ንጹሀን ይሆናሉ አለው። ክፉም ቢሆን ደግም ቢሆን ነገራቸውን እንደማር ወለላ አጣፍጥላቸዋለሁ። የጻድቃን ነፍሳት ተሰብስበው አንዱን ቦታ እንኳን ሊሞሉት የማይችሉትን የሰው ልቦና ያላሰበውን ጆሮ ያልሰማውን፣ አይን ያላየውን በበዓልህ ቀን የሰማያትን ዋጋ ሰጣቸዋለሁ። በስሜ የተራቆተውን ያለበሰ መላእክት የሚጎናፀፉትን የብርሃን መጎናጸፊያ አጎናጽፈዋለሁ። ከሞተም በኋላ ንጹህ ባይሆንም እንኳ እኔ ከጨለማ የሲኦል ወንዝና ከሚያስፈራ ከእሳት ባህር አሻግረዋለሁ። መነኩሴ የሆኖ ክንፈ ድንግልናው የተሰነካከለበት ቢሆን በቃል ኪዳነ ከጸና የኪሩቤልን የእሳት ክንፍ አደርግለታለሁ። በስሜ የታመኑ ነገስታትን መንግስታቸውን አጸናላቸዋለሁ። ጠላቶቻቸውንም አስገዛላቸዋለሁ። ከርኩሳን መናፈስትና ከአጋንንት ኃይል ከክፉ ነገርም ሁሉ አድናቸዋለሁ። እድሜያቸውንም በዚህ ዓለም በመልካምና በሰላም አስረዝምላቸዋለሁ። መንግሥተ ሰማያትን አወርሳቸዋለሁ። እንዲሁም ከፀሐይ ብርሃን ይልቅ ከሚያበራ ብርሃን በወርቅና በያክንት ዕንቁ ከተሠራ የሕይወት አክሊል በራሳቸው ላይ አቀዳጃቸዋለሁ። ወርቁና ዕንቁም የሚያልፈው የዚህ ዓለም አይደለም፣ እስከ ዘላለሙ እያበራ የሚኖር የማያልፈው ነው እንጂ። ከልጆቻቸውን መካከል በእውነት በቀናች ሃይማኖት መንገዬን የሚጠብቅ እስከ ዓለም ፍጻሜ ድረስ ከትውልድ ወደ ትውልድ የሚተላለፍ ዘር አይጠፋም። አንድ ሰው በበዓል ቀን መስዋዕት ለመስጠት ወዶ ሳለ ልብሱን ቀዶ ለድሀ ቢሰጥ እኔም የበደሉን ደብዳቤ እቀድለታለሁ፣ ኃጢአቱንም አስተሰሬለታለሁ፣ የዕድሜውንም ዘመን አረዝምለታለሁ። ኃጢአት ሰርቶ ቢጎዳደፍም እንኳ እኔ ከገነት በሚመነጨው የሕይወት ውሃ አጥቤ እንደ ወተት ነጭ አደርገዋለሁ። ይህ ከአሸናፊው አምላክ ስለ ቅዱስ ዑራኤል ክብር በተነገረ ጊዜ መላእክት በአንድነት ተሰብስበው ለእግዚአብሔር ምስጋና ቀረቡ። በአርያምም ፍጹም ደስታ አደረጉ። ዳግመኛም ለአለቃችን ለዑራኤል ቃል ኪዳን ስለሰጠ በሰማይ ለእግዚአብሔር ምስጋና ይሁን አሉ። እርሱ ዑራኤል የሰውና የእንስሳትም ሁሉ ወዳጅ ነውና፣ የቅዱስ ዑራኤል ልመናውና አማላጅነቱ የአምላኩን ፍቅር ለዘላለሙ ከመላ ሕዝበ ክርስቲያን ጋር ይሁን። ልመናውና በረከቱ ለዘላለሙ ከመላሁ ሕዝበ ክርስቲያን ጋር ይሁንና ቅዱስ ዑራኤል ያደረገው ተአምር ይህ ነው። ዘወትር ሌሊት ከቀን የሚጮህ ጋኔን የሚጥለው በሲዶን አገር የሚኖር አንድ ሰው ነበር። በዚቹ አገር ውስጥ የቅርታና የምህረት መልአክ የሆነ የመላእክት አለቃ በቅዱስ ዑራኤል ስም የተሰራች ቤተክርስቲያን ነበረች። ይህ ሰው የመላእክት አለቃ በሆነ በቅዱስ ዑራኤል በዓል ጥር 22 ቀን ከአይናቱ በማይሌት ጊዜ በፍቅርና በሰላም ሲዘምሩና ሲያሸበሽቡ ሳለ ከዚች ቤተክርስቲያን ውስጥ ገባ። ያን ጊዜ በውስጧ ቀይ ሰው መልኩ ከደም ግባቱ ጋራ እጅግ ያማረ ከሰው ሁሉ ይልቅ የሚበልጥ በመካከላቸው ቆሞ ከእያንዳንዱ ፊት የሚወርደውን ላብ በማህረብ ሲጠርግ አየ። ያን ጊዜ ከግሩ በታች ተንፈራገጠ። ጋኔኑም ከላዩ ላይ ጥቁር የእንጨት ቅርፊትን የመሰለ ሆኖ ወጣ። ጋኔኑም እርሱን ትቶ ሸሸ። ዑራኤልም ሽሽቱን አይቶ ፈጥነህ ወደ እኔና ቢለው ፈርቶ ሽሽቱን ቀጠለ። ያን ጊዜ አንገቱን አንቆ በያዘው በትረ መስቀል ስለደበደበው ጩሆ አለቀሰ። መልአኩም ሁለተኛ ታሰቃየው ዘንድ ወደ ሰው ትመለሳለህን? ቢለው ከእንግዲህ ወዲህ ወደ እርሱ ብመለስ የአምላክ መለኮታዊ ሰይፍ ከሁለት ይከፋፍለኝ ሲል በፊቱ ማለና እንዲሄድ ለቀቀው። ያም ሰው ያየውንና የሰማውን ሁሉ ለሰዎች ተናገረ። ያዩና የሰሙ ሰዎች ሁሉ እግዚአብሔርን አመሰገኑ። የቅዱስ ዑራኤልንም ታምራት አደነቁ። ለእግዚአብሔርና ለእናቱ ለድንግል ማርያም ምስጋና ይሁን፣ ለእኛም ምሕረትና ይቅርታ ይደረግልን። የመላእክት አለቃ የሆነ የቅዱስ ዑራኤል የረድኤቱ ሀብትና ልመናው ከመላው ሕዝበ ክርስቲያን ጋር ለዘላለሙ ይሁን፣ አሜን።